ዛሬ ከሰርግ ምላሽ ከሰርግ ምላሽ ሽክ ብለን ዛሬ በአዲስ ሰፐር ዜና ከች ብለናል። ሰርግ ቦታ ሆነን ስልካችንን እንደ ስንጎራጉር ማለት ነው። ወንድማችን አንዋርዬ ዱብ ባላለም ያሰላ ወንድማችን አኗር ዛሬ ያው ዱብ ብሎልናል ማለት ነው። ሰፕራይዝ አድርጎናል። መሻላ ተባረክ ረህማ ቅመሞች እየስትጠይቁኝ የነበራችሁ ያው እንግዲህ ሰፐሩን ቪዲዮውን እስከ መጨረሻው አዳምጣችሁ ደስ ይበላችሁ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች፣ በያላችሁበት የአላህ ሰላም፣ እዝነት፣ ረዴት፣ ሁሉ ነገር አይላችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁ ማለት ነው። ቪዲዮውን ቁጭ ብዬ ላውራችሁ መሰለኝ ማለቴ እንትን ይያልነ ብዬ ቁጭ ብሎ ሲወራ ማለት ነው። እያሰቡ ይወራል እና ሮጥ ሮጥ ብሎ ሲወራ ያኔ የሚወራው ጥፍት ነው የሚለው ማለት ነው። ስለዚህ አረፍ ብዬ ሰበሩን ልንገራችሁ ብዬ ነው። እንሻላ ሰበሩን ከመቀጠሌ በፊት ለቅመሞች ዬ ያው የሚጠቅም ነው። የዛሬው ቪዲዮ እስከ መጨረሻው የሚጠቅማችሁ ነው ሐቂቃ አረጋ ብላችሁ ካዳመጣችሁ በጣም ይጠቅማቸዋል ማለት ነው። እና ምንድን ነው? ወንድማችን አኗር እያስተላለፈውን እስከ መጨረሻው እንድትሰሙ፣ እንዲሁም ደግሞ እሱ ያው ደህና ነኝ ብሏል ማለት ነው። ደህንነቱንም ሰምታችሁ ደስ እንዲላችሁም ማለት ነው። አልሙሄም እስከ መጨረሻው አዳምጡት ማለት ነው። እንሻአላ መጀመሪያ አወለን ግን ለቅመሞች የሚሆን ያው እናት መድኃኒት ይዛከች ብላለች። መድኃኒቱ ምንድን ነው? በስደት ላይ ያለን እህቶች ያው ሀገራችን ስንሄድ የምናርፍባት ታስፈልገናለች ማለት ነው። በሰው ሀገር ደክሞን ደክሞን ህዲት ስንል በቃ ቁጭ ብለን ቡናችንን፣ ሻያችንን በቃ ፏ ብትን የምንልበት ማለት ነው። በቃ ያስፈልገናል። ለዛ የሚሆን ታዲያ እናትዬ ወሎ አካባቢ ቤትና ቦታ የምትፈልጉ ለእናንተ የሚሆን ይዛከች ብላለች ማለት ነው። እና ስለዚህ አንዱ እልብስ ይታየብ እና እንሻላ እንቀጥላለን። ወሎ አካባቢ ያሁ ቦታና ቤት የምትፈልጉ ደሴ፣ ኮምቦልቻ፣ ሀርቡ፣ ከሚሴ፣ ሀይቅ እንዲሁም በዙሪያው የምትፈልጉ ያው ቁጥሩ አለላችሁ። ቪዲዮ ላይ ወደኋላ ኋላ መለስ ብላችሁ ታገኙታላችሁ። ካላገኛችሁትም ደግሞ ላይቭ ስገባ እየመጣችሁ እየወሰዳችሁም ነው። አንዳንድ ልጆች አሁንም ደግሞ እየወሰዳችሁ ተጠቃሚ ሆኖ ማለት ነው። እንሻአላህ በመቀጠል ያው የመጣንበት ዋነኛው አጀንዳችንን፣ ሰበር ዜናውን እንነግራችኋለን ማለት ነው። እሱ ምንድን ነው ዛሬ ያው ወንድማችን አኗር ጠፍቶብን፣ እንደው የት ጠፍቶ ነው የት ጠፍቶ ነው እያልን ለእኔም ጥያቄ ለእናንተም ጥያቄ ሆኖብን ነበረ ማለት ነው። ወንድም አኗር ምርጥ ሰው ነው ማለት ነው። ከምርጥ ከምርጥ ወንድሞቻችን ተርታ የሚሰለፍ ልጅ ነው። መሻላህ እንደዚህ ደግሞ አሪፍ ወንድሞቻችን፣ ጥሩ ወንድሞቻችን፣ ሩህሩሆች ወንድሞቻችን ሲጠፉብን ደግሞ እንደዚህ ስንፈልግ ደስ ይላል ማለት ነው። ሀቂቃ እህቶችም እንደዚሁ በምንጠፋፋ ሰዓት አሁን ታ እኔ ራሱ ለብዙ ለረዝም ጊዜ ጠፍቼ ነበር ማለት ነው። የሚቀርቡኝን እህቶችን፣ ወንድሞችን ሌሎቻችሁ ደግሞ በውስጥ የምንገናኘው እየጠየቃችሁ ነበርና በዛ ሰዓት በውስጥ የማገኛቸው ወንድሞች እህቶች እንደዚህ ሲነግሩኝ፣ ጠይቀውሻል እኮ በሰላም ነው ወይ እያሉሽ ነው ምናምን ብለው ሲነግሩኝ ማለት ነው፣ ወለህ ያለው ደስታ ለነገራችሁ አልችልም ማለት ነው። እና እንደዚሁም ደግሞ ለእኔ የሚቀርቡኝን ወንድሞችን እህቶችን ምን ሆነው ነው ግን ምን ሆነው ነው ብላችሁ በምትጠይቁኝ ሰዓት የሆነ ደስ ይለኛል ውስጤ ማለት ነው። እና ስብሓንላህ ብቻ ይሄ ራሱ ያላህ ስጦታ ነው። እንደዚህ ሰውዬ ለሰዎች ማዘን፣ ሩህሩህ መሆን ይሄ ያላህ ስጦታ ነው ማለት ነው እና ይሄ ካላህ የተሰጠን ስጦታችን ነው ደስ ሌለን ይገባል ማለት ነው እና ምንድነው፣ ወንድም አኗር ለሁለት ወር ተቅሪበን እንደዛ የሚሆን ያው የለም ነበረ ማለት ነው። እኔ ራሱ ያው በቴሌግራም እንደዚህ ለጉዳይ እንደዚህ እንገናኝ ነበር እና በዛ ሰዓት ስንገናኝ በነበረበት ሰዓት ያው ደህና ነበር። በቪዲዮም ያው ይሰራል ይሸርታል ማለት ነው። አሁን ግን ከጠፋ በኋላ ያው ጠፋ፣ በውስጥም ጠፋ፣ በዛም ጠፋ። እና ምን ሆኖ ነው ይሄ ልጅ? ምን ሆኖ ነው? እኔ ደግሞ ሌላ ሰው ማውቀው የለኝም ማለት ነው። ማን እንጠይቅ? ማን እንጠይቅ ማለት ነው። በእንደዚህ በ በፊት ጊዜ ላይቭ ላይ በምንሆን በምንሆር ሰዓት እኔም ጋር ይመጣል ሌሎቹም ወንድሞች ጋ እህቶች ጋር ይሄድ ነበረ ማለት ነው። በዛ ሰዓት ይታወቃል መቼም እኔ ጋር መቶ ነበረ ደህና ነው ብለው ይመልሱልን ነበረ ማለት ነው። እኔም ጋር ከመጣ እንደዛው መልስ ነበረ። አሁን ላይ ግን ያው ስላቋረጠ ሲጠፋብን ምን ሆኖ ነው ብለን ጥያቄ መቶብን ነበረ ማለት ነው። እና አሁን ለዛ መልስ ይዞልን ከች ብሏል። እሱ ምንድን ነው እምዬ ኢትዮጵያ ማለት ነው።

እና ሄዶ አሁን እያስተላለፈልን ይገኛል። ለእኛም ለቅመሞች ዬ የሚሆን አሪፍ አሪፍ እንትኖችን ምክሮችን ይዞልን መጥቷል። መቼም እኛ ቅመሞች እንመከራለን። ሰው እንደዚህ ከኛ የተሻሉ የተሻሉ ወንድሞቻችን እህቶቻችን ይመክሩናል። ህይወትም ትመክረናለች። ግን እስካሁን ድረስ ምንም አልተመከርንም አብዛኞቻችን ማለት ነው ከራሴ ጀምሮ እና እዛው ላይ እዛው ላይ እዛው ላይ ነው ያኔ ውሃ ቅዳ ውሃ መልስ ውሃ ቅዳ ውሃ መልስ ነው የሆነብንና ለዛ ለዛ ነገር የሚሆን ደግሞ እንደዚህ ወንድሞቻችን በተጨማሪም ደግሞ ሲመክሩን፣ ያለውን ሁኔታ ሁሉ ሲያቀርቡልን ራሳችን መፈተሽ ያስፈልጋል ማለት ነው። እና ምንድነው ወንድማችን እኔ እንትን የሆነ ከተናገራቸው ነገሮች ሁሉ በጣም ያኔ የተማርኩበት ነገር ምንድነው ለራሳቸው እዛ ሀገር ለራሳቸው ሕይወታቸውን እያስተካከሉ እዛ ስደት ላለ ነው ደግሞ ኑሮ ውድ ነው ብለው የሚሉን ነገር ብሎ ሲያስተላልፍ እኔ ራሴ ገመገምኩ ማለት ነው እና አብዛሀኛው ሰው ምንድን ነው? በቃ ኑሮ ተወዶ ኑሮ ተወዶ ኑሮ ተወዶ ምናምን ነው የሚሉት የሆነ ብሶት ብሶት ብሶት ነው የሚወራው ማለት ነው በሚዲያውም በውስጥም እንደዚህ በቃ ብዙ ነገር ነው ያው ታውቃላችሁ፣ እህቶች ማለት ነው። እና በዛ ሰዓት አብዛኞቻችን በቃ አገራችን ሄደን እኮ መኖር አንችልም ማለት ነው ብለን የምንላለን ከራሴ ጀምሮ ማለት ነው። እና ምንድን ነው የትም ቦታ ቢሆን ሀገር በፊት ሳናቅ ነው የወጣነው፣ ወጥተናል ቀን እስከ ወጣን አይቀር ነገራቶችን አስተካክለን የመሄድ ግዴታ አለብን። ወላኪን ግን ሰዎች እዛ ለራሳቸው ህይወታቸውን በሀገራቸው አየራቸውን እየወሰዱ ንጹህ አየር እየወሰዱ እየኖሩ፣ ለእኛ ደግሞ ኑሮ መወደዱን እየነገሩን፣ ያንን በመስማት ተስፋ መቁረጥ እንደሌለብን ነው ወንድማችን ያስተላለፈልን መልእክት ማለት ነው። እኔ እንደዛ ለማለት ሞራሉም የለኝም ምክንያቱም እኔም ያለሁት እንደናንተው ስደት ስለሆነ ይሄ ይሄ ነው ብዬ ማለት አልችልም። ወላኪን ግን ወንድማችን ስደትን አይተዋል። እዚህ ብዙ ጊዜ እንደኛው ረዝም ረዝም ዓመታትን ቆይቶ አሁን ሀገር ገብቷል። እዛ ደግሞ ካየው ሁኔታ ለኛ ደግሞ አስተላልፎልናል ማለት ነው። ምንድን ነው ያለ ዋናው ዋናው ነገር እዚህ መታችሁ ሀገራችሁ ላይ ባልሽ ጎበዝ ከሆነ አንቺ ጎበዝ ከሆንሽ ከሰራችሁ እንደምትለወጡ ነው። እንደምንለወጥ ነው ብሏል። ምንድነው ነው እዛ ካየ ሁኔታ ነው ማለት ነው። አሁን አንዳንድ ጠንካራ ወንድሞች አሉ እዛው ሀገር ሆነው ሚስቶቻቸውንም ወደ ስደት ሳይሰዱ እዛው ሀገራቸው ላይ ፏ ብለው የሚኖሩ ወንድሞችም እህቶችም እንዳሉ እናውቃለን። ሀቂቃ እና ስለዚህ ያንን በመመልከት እና ኑሮ ተወዷል ኑሮ ተወዷል ሲሏችሁ ተስፋ ትቁረጡ፣ ገንዘባችሁን ሴቭ አድርጋችሁ ወደ ሀገራችሁ መታችሁ ህይወታችሁን መኖር ትችላላችሁ ብሎ እያስተላለፈልን ይገኛል ማለት ነው። እና ይሄ ነገር ምንድን ነው ቆፍጣና ሆነን እኛ እዚህ እስከተቀመጥን ድረስ ገንዘባችንን ሴቭ ማድረግ፣ ከራሴ ጀምሮ ገንዘቡ ምን ላይ መዋል አለበት፣ እንዴት አድርገን ነው ማውጣት ያለብን ነገ ዛሬ እንደዚህ ባረገው ለነገ ይጠቅመኛል ወይ የሚለውን ሀሳባችን ማስገባት አለብን ማለት ነው። ምንድን ነው ይህ ስደት? እኔ በፊት ጊዜ መጀመሪያ እንደመጣው አካባቢ ለብዙ ዓመታት ገንዘብ የሚያልቅ አይመስለኝም እኔ ሰራለሁኝ፣ ገንዘቡ ደግሞ በየት እምን ላይ እንደሚውል እንደገና የሚያልቅ አይመስለኝም ነበር ሀቂቃ ማለት ነው። አሁን ላይ ግን እያሰብኩኝ እያደግኩም እድሜም እየሄደ ሲመጣ ገንዘብ ምን ላይ መዋል እንዳለበት ነገ እንዴት ብሎ እንደሚጠቅመኝ አሁን ነው የተረዳሁት። አሁን በቅርብ ማለት ነው። አሁን ከነቀው በኋላ ደግሞ እየጠቀመኝ እንዳለ ተረድቻለሁኝ። እናንተ ምህቶቼ ዛሬ ላይ አሁን አዲስ የምትመጡም ሆናችሁ በፊትም የኖራችሁ ሆናችሁ ገንዘብ ስንስበው ምንም የሚያልቅ አይመስለንም። ካለቀ በኋላ ደግሞ ጉልበታችን ደከም ምስትል የሆነ ሕመም ነገር ሲሰማን የዛን ሰዓት ነው ገንዘቡ ማለቁ የሚገባን ማለት ነው። እና ምንድነው ከወዲሁ ማሰብ አለብን፣ የነገዋን ማለት ነው የነገዋን። እና ብዙ እህቶቻችን ይሄ ነገር ተከስቶባቸው ሳያጤኑ ገንዘቡን ምን ላይ መዋል እንዳለባቸው እንደሚያልቅ ሳይረዱ ጊዜው ካለፈ በኋላ ነቅተው እያለቀሱ ያሉ እህቶቻችንን እያያችሁ ነው። በውስጥም የምንገናኝ በሚዲያም እንደዚሁ የምናያቸው ብዙ እህቶች እያለቀሱ ነው ያው፣ በሚጎዱበት መንስኤውን ያው ሁሉም የተለያየ የተለያየ ቢሆን አልሙሄም ገንዘቡ ምን ላይ እንደሚውል ስለማያውቁት ማለት ነው፣ ስለማናቀው እያለቀሱ እያየን ነው። ከነዛ ከእህቶቻችን ደግሞ ተምረን እኛ ዛሬ ጊዜው አልፏል በቃ ከአሁን በኋላ በቃ በቃ ልኝ ብዬ ብላችሁ ከምትሉ ከላስ ከዛሬው ልጀምረው ብላችሁ ከዛሬቱ ጀምሯት እና ነገ የምትውሉባትን የምታድሩባትን ነገር እንኳን ታመቻቻላችሁ ማለት ነው ከዛሬው ከተነሳችሁ ግን እሳ ከላስ ጊዜው አልፏል በቃ ከአሁን በኋላ ምንድን ነው ብለሽ ቁጭ የምትይ ከሆነ የምትተዩ ከሆነ የነገዋም ጉርስሽን ታጫለሽ ማለት ነው ግን ያው አላህ ስብሓን የከፈተውን ጉሮሮ ሳይዘጋው ያድርም። ያም ሆኖ ግን አላህ ስብሓነሁ ወተዓላ ሰበቡን አድርሱ ብሎናል። ሰበቡን ማድረስ ግዴታ ነው ማለት ነው። እና እንደዚህ ወንድሞቻችን የሚያቀርቡልንን ሀሳብ፣ አስተያየት እንደዚህ አሪፍ አሪፍ ሀሳቦችን መቀበል አለብን ማለት ነው። በተለይ ያው ስዴት ላይ ስዴትን አይተውት የገቡ ወንድሞቻችን ስደት ምን እንደሆነ ስለሚያውቁት እነሱን በደንብ አድርገን መስማት አለብን። ሌሎቻቸው እህቶቻችን ሲያለቅሱ ማየት አለብን። እንደገናም ደግሞ ጀግና ሆነው ሀገራቸው ላይ ከስደት ቆይተው ሀገራቸው ሄደው የተለወጡ እህቶቻችንን ደግሞ ስናይ እንዴት ብለው ነው የተለወጡት፣ በምን ምን እንዴት አድርገውት ነው ብለን ራሱ ይህንንም በዝ መማር አለብን ማለት ነው እናታችሁ እንግዲህ ይህን ያህል ካለቻይ፣ በቃ ብቻ ያኔ እናንተም አይጠፋችሁም። ግን የሆነ የምንዘናጋው ነገር አለ። እንዘናጋለን። አብዛኞቻችን በቃ የሆነ የሆነ ብቻ ስልችት ይለናል። የሆነ ነገር አሁን ወንድሞቻችን የሆነ ሲመክሩንም እህቶቻችን ሲመክሩንም ምን ሲሉንም የሆነ ስልችት ይለናል። መሰልችት የለብንም። ሀባይም ያ ሰው ሲመክረን ወይ ደርሶበት ነው ወይም ደግሞ የደረሰበትን ሰው አይቶ ነው። እና ስለዚህ መማር እንጂ መሰልቸት የለብንም። ተምሮ ቁም ነገር ላይ ማዋል ነው ያለበት ማለት ነው። እና ይሄ ይጠፋዋል ይሄ ይጠፋኛል እንዴ፣ አሁን ከራሴ ራሱ ማለት ነው የሆነ ምክር ሲመክሩኝ፣ እኔ አሁን ብዙ ነገሮችን እኔ አሁን እንግዲህ እናንተ የምታቁትን እኔ አላቅም። ምሳሌ እናንተ ያወቃችሁትን ሰው ስትነግሩኝ እኔ አላቅም እንዲህንን ብዬ የምልበት ጊዜ አለ፣ አንዳንዴ ማለት ነው። ግን ያ ነገር ይጎድቶኛል። እና ብቻ አልሐምዱሊላ ከአሁኑ እንንቃ ለዝ ከዛሬዋ ከዚች ካለችባት ነቃ ብለን ነገራቶችን ማስተካከል ይኖርብናል እና ወንድማችን አኗሬ ስላየንክ ያው ብዙ እህቶች መሻላ ደስታቸውን እየገለጹ ይገኛሉ በቻናሉ ላይ። እኔም ጽፌለት አለሁኝ ግን ያው በዚህ በቻናልም ደግሞ ደስታዬን ልግለጽ አልኩኝና ብዙ እህቶች እየጠየቁኝ ነበር። ሐቂቀተን እንደውሱሳ ወንድም አህመድ ሀበሻውንም እሱንም ብዙ ልጆች ትጠይቁኛላችሁና፣ ስለዚህ ለእናንተም መልስ ይሆናል። ምናልባት ያላያችሁ ካላችሁ ለእናንተም መልስ ይሆናል ብዬ ነው ቪዲዮ ለመስራት የተገደድኩት ማለት ነው። ወንድማ ነዋሪ እንግዲህ አላህ ስብሃነሁ ወተዓላ አላህ ለአንተ ይበጅሃል ያለውን ሁሉንም ነገር ይወፍቅህ። በሀገርህ ላይ ፏ ብትን ብለህ የምትኖር አላህ ያደርግህ። ያው የሰው ሀገር ያው ለረዝም ጊዜ ነው ያው እንደኛው የኖረ ወንድማችን ነው እና ብቻ አላህ ህይወትህን ያማረ የሰመረ ያድርግልህ። እኛ ምህቶችህን ባሪፍ ባሪፍ ሀሳብ መተክ ወደ ሀገራችን እንድንገባ የሚያደርገንን ነገር እንደምታቀርብልን ተስፋ አለን ማለት ነው። ሀገር ላይ ሆነው ስለ ስደት ያላወቁ ቢያወሩን ምንም አይመስለንም። ምክንያቱም ሳያውቁትማ ኑሮ ተወዳጅ ቢሉን አልተወደደም ቢሉን ምን ቢሉን የዚች ሀገር እዚች ስደት ላይ ሆነ የምናሳልፈውን ነገር አያውቁም ግን እዚህ ያወቀው ሰው ሲመክረን ግን አሁን ምሳሌ እነ ወንድም ጀማል አሉ እነ ወንድም ዳውድ አሉ እነሱ እነሱ አሁን ስደትን ያዩ ስለሆኑ እነሱ አሁን የሚመክሩን ምክር በጣም አድርገን ነው የምናነሳው ምክንያቱም ስደትን አይተውታል ሀ እንትኑን ድካሙንም፣ ሀሳቡንም፣ ጭንቀቱን፣ ናፍቆቱን ናፍቆት ራሱ እኮ ከባድ ስራ ነው እኮ እህቶች። ስለዚህ በአዲስ ቪዲዮ ውስጥ ከምንገናኝ በያለንበት አላህ ስብሐነሁ ወተዓላ ሰላማችንን ብዝት ያደርግልን፣ ሀገራችንን ሰላም ያደርግልን። ዋናው ሀገር ሰላም ሲሆን ነው ደስታውም፣ ሀዘኑም በሀገር ላይ ነው የሚያምረው እና ሀዘን እንኳ ሲኖረው ራሱ የሆነ የሀገራችን ሰው እቅፍ አድርጎ አብሽር አይዞክ ሲል ራሱ ያ ልክ ሀዘን እንዳላየህ ሀዘኑ ሀዘን እንደማይሆን ነው፣ ደስታ እንደሚሆን ነው የሚሰማው። እና በሀገራችን አላህ ያኖረን፣ ከሀገራችን ይመልሰን፣ ከስዴት በቃችሁ ይበለን። ትላለችን ማታችሁ ማለት ነው የዛሬው መልእክቷ ይሄንን ይመስላል። በቀጣይ እስከምንገናኝ ቻው።